ጤናማ እንደሆኑ በእርግጠኝነት የምታስቧቸው ምግቦች ግን በውስጣቸው መርዝ ደብቀዋል። እነዚህ ምግቦች ጤናማ ምርጫ አድርገን እንድንመገብ ይነግሩናል። ነገር ግን ከትዕይንቱ በስተጀርባ ያለው እውነት ፍፁም የተለየ ነው፣ እናም ጤናችንን በከፍተኛ አደጋ ላይ ይጥላል። ዛሬ እርስዎና ቤተሰብዎ እንደገና መብላት የሌለብዎትን ሰባት አደገኛ ምግቦች እናጋልጣለን። አደገኛ የሆኑት ለምንድን ነው? የተደበቁ ጂኤሞች ከካንሰር ጋር የተያዙ ፀረ ተባይ፣ ጉበትን ለጉዳት የሚሰጠው ሚስጥር፣ የአደገኛ ሚስጥር ህይወትን ሊለውት ይችላል። ስለዚህ ከግራኖላ ባር ጀምሮ እስከ መጨረሻው በጣም አስደንጋጭ ምግብ ድረስ ያለውን እውነት ለመስማት እስከ መጨረሻው ከኔ ጋር ይቆዩ። ምርጫው የእርሶ ነው፣ ጤናማ መሆን ወይስ መታመም? እነዚህ ምግቦች መርዛማ ናቸው። ዳግመኛ መብላት የሌለቦትን ሰባት ምግቦች እንንገሮት። እነዚህ ምግቦች እንደ ጤናማ ምግብ እንድንመገብ ይነግሩናል፣ ግን በእውነቱ በስተጀርባ ያለው እውነት ምንም ጤናማ አይደሉም። እንደ እውነቱ ከሆነ በሽተኛ ሊያደርጎት ይችላል። ስለዚህ ዛሬ ሁሉንም እንመረምራለን። በአንደኛው እንጀምር፣ ግራኖላ ባር ኔቸር ቫሊ። ይህ ምግብ ድንቅ ይመስላል። በእርግጥ ጤናማ ነው። ሙሉ አሰራሩ በአጃ እህልና በትንሽ ማር ብቻ እንደሆነ ይገልጻል። ስለዚህ ትክክለኞቹን ንጥረ ነገሮች እንመልከት፣ ምክንያቱም ስለ ንጥረ ነገሮቹ ብዙ አይነግሮትም። ስለዚህ ንጥረ ነገሮቹን ብቻ እንመልከት። ሙሉ እህል አጃ ይላል። የኦርጋኒክ መሆኑን ወይም አለመሆኑን አይነግረንም። ነገር ግን ወደ ታች ሲመለከቱ ባዮኢንጂነሪንግ የምግብ ንጥረ ነገሮች ይዟል ይላል። አሁን ያ ምን ማለት ነው? የጄሞ ንጥረ ነገሮች አሏቸው ማለት ነው። ይህም የጄሞ መጠን ይኖራቸዋል። ችግሩን እንመልከት። ግላይፎሴት የሚባል ኬሚካል የያዘ ሲሆን ከካንሰር ጋር የተያያዘ የአረም ገዳይ መድኃኒት ነው። ግላይፎሴት ዋናው ንጥረ ነገር መሆኑን መገንዘብ አለቦት። ይህ ታዋቂ ጸረ ተባይ ነው። ስለዚህ ማወቅ ያለቦት የመጀመሪያ ነገር ሙሉ የእህል አጃው ኦርጋኒክ አለመሆኑ ነው። ሁለተኛው ግብዓት ስኳር ነው። ምን አይነት ስኳር? የሸንኮራ አገዳ ስኳር ወይስ የቢት ስኳር? አይነግሮትም። ምናልባት የቢት ስኳር ሊሆን ይችላል። እሱም ጂኤምኦ ባዮኢንጂነሪንግ የምግብ ንጥረ ነገር ነው። ከዛም ካኖላ ወይም የሱፍ አበባ ዘይት ይህም በጣም ጤናማ አይደለም፣ ምክንያቱም በውስጡ ብዙ ችግሮች ስለሚፈጥር በኦሜጋ 6 ከፍተኛ ነው። ከዛም የሩዝ ዱቄት፣ ያ እስታርች ነው፣ ያውም በጣም የተጠራ አንድ ላይ የተገናኙ የስኳር ሞለኪሎች ቡድን ነው። ከዛም ማርን እናገኛለን። እንደተናገሩት ምናልባት ትንሽ ማር ብቻ ሊሆን ይችላል። ጨው፣ ቡናማ ስኳርና ሲራፕ። ስኳሩን ወደ ሲራፕ ሲቀይሩት የሚያልፈውን ሂደት አስቡትና ሲመገቡት የደም ስኳሩ በጣም ይጨምራል። አንድ እሽግ ላይ ያለው መጠን ከሰባት የሻይ ማንኪያ ስኳር በላይ ነው። ወደ ሁለተኛው የአጋቬ ሽራፕ ንግባ። አሁን ይህ ብዙ ሰዎች ለስኳር ህመም ተስማሚና ለኬቶ ተስማሚ እንደሆነ አድርገው የሚቆጥሩት የጣፋጭ አይነት ነው፣ ምክንያቱም ዝቅተኛ የግላይሴሚክ መረጃ ጠቋሚ ነው። በጣም ተፈጥሯዊ ይመስላል። ነገር ግን ምርቱን ወደ ሽሮፕ ሲያዘጋጁት በተለይም አጋቬ የበለጠ ፍሩክቶስ ይፈጥራሉ። አሁን ስለ ፍሩክቶስ ማወቅ ያለቦት ነገር ጉበት ብቻ ከፍሩክቶስ ጋር ሊዋጋ ይችላል፣ ይህም አደገኛ ያደርገዋል። የሸንኮራ አገዳ ስኳር 50 50 እኩል መጠን ግልኮስና ፍሩክቶስ ቢኖረውም አጋቬ ሽሮፕ ግን 85% ፍሩክቶስ ነው። ከሁሉም ምግቦችና ጣፋጮች ውስጥ አጋቬ በጣም ፍሩክቶስ አለው። ከፍተኛው የፍሩክቶስ ምንጭ የበቆሎ ሽሮፕ የበለጠ ፍሩክቶስ አለው። ይህ ማለት ለጉበት ትልቅ ችግር ይፈጥራል ማለት ነው። አዎ በግሊሴሚክ መረጃ ጠቋሚ ዝቅተኛ ነው፣ ነገር ግን በኢንሱሊን ላይ ቀጥተኛ ተጽዕኖ ይፈጥራል። ይህም የስኳር በሽታን፣ የኢንሱሊን መቋቋምና ከመጠን በላይ ውፍረት አደጋን ይፈጥራል። ይህ ጤናማ አይደለም፣ በፍጹም ጥሩ አይደለም። በጉበት ላይ ብዙ ጉዳት ያስከትላል። ሶስተኛው ጣዕም ያለው ፍሌቨር እርጎ። ጣዕም ያለው ፍሌቨር እርጎ ጤናማ ነገር እንደሆነ ይሰማውታል ምክንያቱም ፕሮባዮቲክስ ስለሆነና ካልሲየም ስላለውና ፕሮቲን ስላለው በጣም ምቹ ነው። ሰዎች ይህንን ነገር ቀኑን ሙሉ ለልጆቻቸው ይሰጣሉ። ነገር ግን አብዛኞቹ እነዚህ ጣዕም ያላቸው እርጎዎች ከከረሜላ ባር የበለጠ ስኳር እንዳላቸው መገንዘብ አለቦት። ብዙ ስኳር ያውም በአንድ አቅርቦት መጠን 30 ግራም። ይህ በጣም ብዙ ስኳር ነው። ከዛም በውስጡ ባለው ፕሮባዮቲክ እና በሌሎች ነገሮች ላይ ስኳር ሲጨምሩ በሽታ አምጪ ተዋሲያኖችን ብቻ ይመገባሉ። እነዚህ ጥሩ ባክቴሪያዎች አይደሉም። በዚህ ምርት ውስጥ ያለው ፕሮባዮቲክስ ወይም ጠቃሚ ረቂቅ ተዋሲያን መጠን ብዙም ጉልህ አይደለም። እርጎ በራሱ በአንድ አቅርቦት መጠን ስድስት ግራም ስኳር አለው። ለምን ተጨማሪ ስኳር ማከል ይፈልጋሉ? በእነዚህ ጣዕም ባላቸው እርጎዎች ውስጥ ብዙ ጨውና የተሻሻለ የበቆሎ ስታርች ያስገባሉ። እንደ ጣዕም ማሻሻያም ሞኖሶዲየም ግሎታሜት አላቸው። ስለዚህ እነዚህ ጣዕም ያላቸው እርጎች ለጤናው ጥሩ እየጠቀሙት እንደሆነ የምትገምቱ ከሆነ ተሳስተዋል። እነሱ ጠቃሚ አይደሉም። የወተት ተዋጽኦ ያልሆኑ ክሬሞች ከወተትና ከክሬም ይልቅ ጤናማ አማራጭ ተደርገው ይቆጠራሉ፣ ምክንያቱም ስብ ዝቅተኛ ስለሆነ። በእነዚህ ነገሮች ውስጥ ያለው ምንድን ነው? በእነዚህ ነገሮች ውስጥ ብዙ ጎጂ ነገር አለ። ከፍተኛ የፍሩክቶስ የበቆሎ ሽሮፕ አላቸው። የግሉኮስ ሽሮፕ ይኖራቸዋል። ማልቶዴክስትሪን ይኖራቸዋል። የሚጠቀሙበት የስብ አይነት ትራንስ ስብ ነው፣ ነገር ግን ይህ አይነገርላቸውም ብዙ ጊዜ ተደብቀዋል። እነዚህ ኢንግሪዲየንቶች በውስጣቸው አለመኖሩን ያረጋግጡ። እነዚህን ዘይቶች ጨምሮ ከአኩሪ አተር፣ በቆሎ፣ ካኖላ፣ የጥጥር የተመረተ ዘይት። ሁሌም መደበኛ ክሬም ኦርጋኒክ ክሬም ይጠቀሙ። ከዛም ወደ ተወዳጁ የአኩሪ አተር ወተት እንሂድ። በአኩሪ አተር ወተት ብዙ የኢስትሮጅን ውጤቶች እያገኙ ነው። አኩሪ አተር ጤናማ ነው ወይስ አይደለም የሚለው ብዙ ክርክር አለ። የአኩሪ አተር ዘይቶች፣ የአኩሪ አተር ፕሮቲኖች፣ የአኩሪ አተር ወተት የሚቀነባበሩበት መንገድ። ታዲያ እንዴት የአኩሪ አተር ወተት ከእውነተኛው ኦርጋኒክ፣ እውነተኛው ወተት ወይም የወተት ምርቶች እኩል ጤናማ ወይም ንጹህ እንደሆነ ተደርጎ ሊወሰድ ቻለ ወደ ስድስተኛው እንሂድ እሱም ሰላጣ ነው እሺ የትኛው ሰላጣ ማንም ሰው ሰላጣን ያለ ድሬሲንግ አይበላም እናም በእነዚህ ቅመሞች ውስጥ ያሉትን ንጥረ ነገሮች አንብበው የሚያውቁ ከሆነ ብዙ የዘር ዘይቶች የተደበቀ ትራንስ ቅባቶች የተደበቁ ስታርች ከፍተኛ የፍሩክቶስ የበቆሎ ሽሮፕ ጤናማ የሆነ ነገር እየበሉ እንደሆነ ሊያስቡ ይችላሉ፣ ነገር ግን በሰላጣው ላይ የሚያስቀምጡት ሌላ የኬሚካል ኮክቴል ብቻ ነው። በሚቀጥለው ጊዜ ሰላጣ ሲፈልጉ ከፈጣን ምግብ መሸጫ ቤቶች አይውሰዱ። የመጨረሻው ምግብ ፓፍድ ራይስ፣ የተነፋ ወይም ያበጠ የሩዝ ኬኮች የተደረገ ጥናት እንመልከት። አራት የተለያዩ ጎጆዎች ነበሩ። የመጀመሪያው የአይጦች ቡድን የአይጥ ምግብ እንዲበሉ ተደረገ። ሁለተኛው የአይጦች ቡድን ሙሉ የስንዴ ዳቦ አበሏቸው። ሦስተኛው ቡድን ነጭ ዳቦ፣ አራተኛው ቡድን ፓፍድራይስ የተነፋ ወይም ያበጠ የሩዝ እህል ተመገቡ። አብዛኞቻችሁ ነጭ ዳቦ የበላው ቡድን ይሞታሉ ብላችሁ ታስባላችሁ አደል? በአይጦቹ ጎጆ ውስጥ የሆነው ሌላ ነው። አሁን ይህ የትኛው ቡድን እንደሆነ ለመገመት ጊዜ ውሰዱ። ታዲያ በምርምሩ የሆነው ይህ ነው። አይኖቻቸው ደማቅ ቀይ መሆን እንደጀመሩና መወጠር እንደጀመሩ ታየ። እነዚህ አይጦች በእርግጥ ያለ ጊዜያቸው እየሞቱ ነበር። እናም ይህ የሆነው ከአንድ ሳምንት ተኩል እስከ ሁለት ሳምንት ባለው ጊዜ ነው። ይህ ፓፍ ድራይዝ የተነፋ ወይም ያበጠ ሩዝ ውስጥ የሆነ ነገር ነው። አይኖቻቸው ደማቅ ቀይ እንዲሆኑና እያበጠ አይጦቹን እየገደለ ነበር። ይህ ምርምር ታዲያ ፓፍድ ራይዝ የተነፋ ወይም ያበጠ የእሩዝ እህል መብላት እንዲያቆሙ ለማድረግ በቂ ምክንያት ነበር። አሁን ጤናውን ለመጠበቅ ከፈለጉ ሙሉ በሙሉ መራቅ ያለቦትን ሰባት ምግቦች አውቀዋል። አሁን ላይክ፣ ሼር፣ ሰብስክራይብ ያድርጉ።